የሆነ አንዳች እውነት እንዲገለጥላችሁ ጸልያለሁ። ኢየሱስ የማርያም ልጇ፣ ሁላችንም እንደምናውቀው ከትላንት በስቲያ በቲክቶክ አዋርድ ላይ የኢትዮጵያ የእግር ኳስ ፌዴሬሽን ምክትል ፕሬዚዳንት የሆነችው ማስተዋል አንድ መልእክት ይዛ ብቅ አለች። ሁላችንም ድልን ስንቀናጅ የረዳንን አምላክ እናመሰግናለን። ታዲያ በቲክቶክ አዋርድ ላይ እህታችን ማስተዋል ያገኘችውን አጋጣሚ ተጠቅማ የክርስቶስን አዳኝነት መስክራ ወረደች። በመቀጠልም ወንድማችን አዶናይ ያደረገው ነገር ግን ጉዳዩን ወደ ሃይማኖት እንዲያመራ ያደረገው ይመስላል። አዶናይም ማርያም ማርያም ብሎ ለተሰጠው ሽልማት ምስጋና ሲያቀርብ ተመልክተናል። እናም በዚህ ጉዳይ ላይ ብዙዎች ሀሳብና አስተያየታቸውን ሲሰጡ ተስተውሏል። በዚህም ላይም እዩ ጩፋ አንድም ቪዲዮ አጋርቷል። እኛም ቪዲዮውን ይዘንላቸዋል። ቪዲዮውን እስከ መጨረሻው ይከታተሉት። ቪዲዮውን ላይክ በማድረግ ይጀምሩ። ቪዲዮውን ተመልክተን እንመለስ። ኢየሱስ የማርያም ልጇ መሆኑ ብቻ ተገልጦልህ ፈጣሪዋ መሆኑ ከተሰወረብህ የሆነ አንዳች ያላገኘው ፓስወርድ አለ ማለት ነው። እሱን ጸጋው እንዲያበራልህ ጸልይልሃለሁ። የመንግሥተ ሰማያት ቁልፍ ያለው በእሱ እጅ ብቻ ነው። የዳዊት መክፈቻ የያዘ ኢየሱስ ክርስቶስ ነው። ማንም ሌላ የያዘ የለም። ማርያምንም ሌሎችንም ፍጡራንን በሙሉ ወደ አብ የሚያደርስ ወደ እግዚአብሔር መንግሥት ሊያስገባ የሚችል ቁልፉን በእጁ የያዘ ብቸኛው ጌታ ኢየሱስ ክርስቶስ ነው። የተሰወረባችሁ የሆነ አንዳች እውነት እንዲገለጥላችሁ ጸልያለሁ። ኢየሱስ የማርያም ልጇ ብቻ ሳይሆን ፈጣሪዋም ነው። ለማስታወስ ያህል ነው፣ ለሌላ ለምንም አይደለም። ተባርካችኋል። ቪዲዮውን እንደተመለከታችሁት ነው ብዙዎች ሲወያዩበትና ሀሳቦቻቸውንም ሲገልጡበት የነበረው ጉዳይ እንዲሁም ብሽሽቅ ወደሚመስል ጉዳይ ሲጓዙ የተመለከት ነው ነበረ። እናም ማስተዋል ያደረገችው ነገር ትክክል አይደለም ያደረገችው ነገርን ትክክል እንዳልሆነ ተሰምቷት በአደባባይ ይቅርታ ልትጠይቅ ይገባል ሲባልም ተስተውሏል። በሌላኛውም ወገን ደግሞ ማስተዋል ያደረገችው ነገር እጅጉኑ ትክክል ነው። ወንጌል የሚነገረው ቦታ ተመርጦ ወይንም ቀን ተቆርጦ አይደለም። ማንኛውም ጊዜ እና ቦታ እንዲሁም ሁኔታ ስለሌለው ስለ ኢየሱስ ልንመሰክር የተገባን እና ዋናው ጉዳያችን ነው። ታዲያ ይህንን ተከትሎ ነበረ እዩ ጩፋ ለአዶናይ መልእክት አዘል የሆነ ቪዲዮን ያስተላለፈው። እሱም በቪዲዮ እንደተናገረው ጌታችን ኢየሱስ ክርስቶስ የማርያም ልጅ እንደሆነ ተገልጦልህ ፈጣሪዋ እንደሆነ ከተሰወረብህ የሆነች አንዳች ያልገባ ነገር አለ ማለት ነው። እርሱም እንዲበራልህ እና ጸጋው እንዲገልጥልህ እጸልያለሁ። የመንግሥተ ሰማያት ቁልፍ ያለው በእርሱ እጅ ብቻ ነው። ይህ ቁልፍ ማንም ጋር አታገኘውም። ወዴትም ብትጓዝ ልታገኘው አትችልም። እኛ ፍጡሯን ወደ አብ የሚያደርሰን መንግሥተ ሰማያት የሚያስገባን ኢየሱስ ክርስቶስ ነው። እናም ኢየሱስ ክርስቶስ የማርያም ልጅ ብቻ ሳይሆን ፈጣሪዋም እንደሆነ ልነግርህ እወዳለሁ። ይህንንም እንዲገልጥልህ ዕለት ዕለት እጸልይልሃለሁ በማለት መልእክትን አስተላልፏል። ታዲያ ብዙዎች በማስተዋል ና በአዶናይ ድርጊት ሲወያዩ ተመልክተናል። ሀሳብ እና አስተያየቶቻቸውንም ሲገልጡ ተመልክተናል። እና ውድ የፋሬስ ሚዲያ ተከታታዮቻችን እናንተስ በአዶናይ ና በማስተዋል ጉዳይ ላይ ምን ሀሳብ ትሰጣላችሁ? ሀሳብ ና አስተያየቶቻችሁን በሀሳብ መስጫ ሳጥን ስር ያስቀምጡልን። ቪዲዮን ከወደዳችሁ ላይክ ና ሼር እንዳይረሳ። ለፋሬስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም መረጃ በፍጥነት እንዲደርሳችሁ ደውሏን ምልክት ይጫኑ። በሌላ እና በአዲስ መረጃ እስክንገናኝ ድረስ እኛ ከወዲሁ ተሰናበት ናችሁ። ቸር ሰንብቱ።